ተመልካቾቻችን እንደምን አላችሁ? ለሳምንቱ ደግሞ አዲስ ጉዳይ ይዘን ነው ተገኝተናል። ሰዎች በረፍት ጊዜያቸው በስራ የደከመ ሰውነታቸውን በውጥረት የዛለ አእምሯቸውን ለማሳረፍ ደግሞ ለራሳቸው ትንሽ የረፍት ጊዜ ይሰጣሉ። ራሳቸውን ለማዝናናት ደግሞ የተለያዩ መንገዶችን በመጠቀም የተለያዩ ስፍራዎች ይሄዳሉ። ከዛ በተጨማሪ ደግሞ ቤታቸው ሆነው በዚህ ጊዜ አሁን ባለንበት ዘመን ፎርጂና ፋይፍጂ እንዲቀለል ብሎ ሁላችንም ጋር በሚደርስበት ጊዜ የተለያዩ የመዝናኛ ነገሮችን ደግሞ የመዝናኛ መንገዶችን ወደ ቤታቸው አምጥተው እዛው ባሉበት ሆነው ይዝናናሉ። ዛሬ ደግሞ እዚህ የተገኘ ነው ሰዎች በምን አይነት መንገድ ይዝናናሉ፣ ለመዝናናት ምን አይነት አማራጮችን ይጠቀማሉ የሚለውን ዞር ወር እያልኩኝ እየጠየኩ ወደ እናንተ ለማድረስ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ከዲዮ በአክብሮት ጋበስኩኝ። መልካም ጊዜ። የሰው ልጅ ከስራ በኋላ የግድ መዝናናት አለበት። ከቤተሰቦች ጋርም ሊሆን ይችላል፣ ብቻውንም ሊሆን ይችላል። ብቻው በሳምንት ውስጥ የተወሰነ ሰዓት መድቦ መዝናናት አለበት ብዬ ነው መወሰነ። መዝናናት ማለት ያው ከጓደኞች ጋር መዝናናት፣ ፊልም ማየት፣ ቲክቶክ መስራትም መዝናናት ነው። ሲኒማ መግባት፣ መገባበዝ መዝናናት ለእኔ ሀሳቦቼ ምናምን እንትን የምልባቸው ናቸው። በብዛት እኔ ከጓደኞች ጋር ነው የማሳልፈው እና እረፍት የሚሆነ ቅዳሜና እሁድ ነው። እሱንም ወይ ከጓደኞች ጋ ፊልምም ምናምን አያለሁኝ እንደዛ ነው እንግዲህ የማሳልፈው አንዳንዴ መዝናኛ ቦታዎች እንሄዳለን ምናምን አይት ነገር እና መዝናኛ ቦታዎች ምግብ እንመገባለን የራሳችን ጆርኒ አለን አሁን ላይ ሲኒማ ገብተን ነው የምናየው ፊልም በስልካችንም ያው አሁን ላይ ጊዜው ረቋል ፊልም እናያለን በስልካችንም አንድ ላይ ተሰብስበን ቁጭ ብለን እዚሁ አዲስ አበባ ውስጥም ብዙ መዝናኛዎች አሉ ኢቨንቶች ይዘጋጃሉ። ኮንሰርቶች፣ ምናምን እዛ አካባቢ ነው የምትሄደው። እኔ ብዙ ጊዜ የምዝናናው ወክ ማድረግ ደስ ይለኛል። በጣም ወክ አረጋለሁ። ብዙ ጊዜ ወይ ሀሳብ ላይ ካለው ወይ ደግሞ በቃ ድብርት ውስጥ ከገባሁኝ ወክ ማድረግ ነው የምወደው ና በአብዛኛው መጓዝን እወዳለሁ። አሁን በተለይ ደግሞ ባሉት የመናፈሻ ቦታዎች ደግሞ ዞር ዞር ማለትም እወዳለሁ። ብዙ ጊዜ ከቤተሰቦች ጋር ነው የምሆነው። ከእነሱ ጋር ሲሆን ደግሞ የተለያየ ቦታ እንዝናናለን። ሻይ ቤቶችም ትላለቅ ሻይ ቤቶችም ወይ ደግሞ ምግብ ቤቶችም እንደዚህ አብረን እናሳልፋለን። አንዳንዴ አሁን እኛ የመጀመሪያ መተማሪዎች ስለሆነ ብዙ ማጥናት ስለሚጠበቅብን እያመጣ እናጠናለን። ከጥናት በኋላ ጊዜያችንን እናሳልፋለን፣ እንዝናናለን ምናምን። ያገኘ ነው ቦታ ነው እንዝናን ነው። ለመዝናናት በአሁኑ ሰዓት ትልቁ ቦታ ይዞ ያለው ኢትዮ ቴሌኮም ነው። ማንኛውም ነገር ለመክፈልም ራሱ ከፈለሽ በኢትዮ ቴሌኮም ነው የምናደርገውም ነገር በአብዛኛው የተሳሰር ነው። በአብዛኛው በአሁኑ ሰዓት ማለት ነው እና ከፍተኛም ቦታ ይዘዋል። በአሁኑ ሰዓት በተለይ ላይ ኢትዮ ቴሌኮም ቴሌብር ላይ ባሉት የክፍያ መንገዶች ፊልም ማየት እንችላለን። ውጭ ቅዳሜና እሁድ ከጓደኞች ጋር ተዝናንቼ አንዳንዴም ወደ ቤት ሲመጡ በስልካችን ነው ብዙ ጊዜ የምንዝናናው። ኢንተርኔቱን ፈጣን ነው አሪፍ ስለሆነ ቤት ነው ፊልም እናያለን። በስልካችን ዩቲዩብ መጠቀም ይችላሉ። ቲክቶኮችንም ብዙ ነገሮችን ማየት እንችላለን። ኢንተርኔት አክሰሱ በጣም አሪፍ ስለሆነ ማለት ነው። ደግሞ ኢንተርኔት ምናምን ስንጠቀም እሱ ሙዚ የሆነ እንትን አለ። በዛ አማካኝነት ሙቪ ምናምን ለማየት ሞር ይመቸናል። አንዳንድ ጊዜ እኔ በማሳልፉባቸው ቦታዎች እነሱ ላይ ይገኝ ይችላሉ እና ይህንን ነገር ደግሞ ሼር ሳደርግላቸው አሁን እኔ ለምሳሌ ፎርጂ የሆነ ኢንተርኔት ያለኝ በዛ አማካኝነት ስልክላቸው ወዲያዊታል ምናምን ሶ ኢንተርኔቱ አሪፍ ስለሆነ በዛ አማካኝነት ይታወቃል ዩቲዩብ እጠቀማለሁ። አንዳንዴ ደግሞ ቲክቶክ ምናምን አያለው። ሶሻል ሚዲያች በአጠቃላይ ይጠቀማል። ኢንስታግራም ምናምን እጠቀማለሁ። ያው ባለው የኔትወርክ ፍጥነት አማካኝነት ቤቴም ቁጭ ብዬም ሆነም የተለያየ ቦታ ወይም ብቻዬን ቫኬትን ቦጣ ከጓደኞች ጋር ቪዲዮ በመላላክ ሶሻል ሚዲያ ላይ አሳልፋለሁ። አብዛኛው ሶሻል ሚዲያ ደግሞ የማሳልፈው ቲክቶክ ላይ ነው። ቲክቶክ አዳዲስ ትሬንዶችን በመላላክ አብረውን ንዋነት ግን ይሰማኝ ድረስ ያደርጋል ማለት ነው። ያ ምክንያቱ ደግሞ ኔትወርክ ስላለ እና ፈጣን ፋስት ኔትወርክ ስላለ ነው። ያው ድሮ ኢንተርኔት አክሰስ ባልነበረ ስልክ ባልነገር ጊዜ እቤት ነው ከትምህርት ቤት ወይ መጽሐፍ ባነብ ነው፣ ወይ ልጅነትም ስለነበር ወጥቼ ብጫወት ነው። አሁን ላይ ግን ሁሉም ነገር በስልክ ነው። ስለዘመነ ባጠና ምንም ብል ስልክ ላይ ነው። ፊልምም ባይ ስልክ ላይ ነው። ብዙ ጊዜ ስልክ ላይ ነው። እንትንም ማለት ነው ሁሉም ነገር ማግኘት የምችለው ስልክ ላይ ስለሆነ ማለት ነው። ያኔ ከባድ ነው። ያኔ ስለሽ እንዴት ነው? በአሁን ሰዓት ቤንዚን ምለት ሞይ ማንኛውም ነገር ክፍያው ጠቅላላ በአሁኑ ሰዓት በኢትዮ ቴሌኮም ነው። በዛን ሰዓት ግን እንደምታውቂው ነው። ከሌለሽ በእጅሽ ካሽ፣ ከሌለ ራሱ ካሽ ይዘሽ ነው የምትንቀሳቀሽ ማለት ነው። በአሁኑ ሰዓት ግን ካሽ በዚህ ከፍለሽ ቀላል ታደርገዋለሽ፣ ስራውን ማለት ነው። እነዚህ ስልክ ምናምን በሌለበት ጊዜ ሲኒማ መግባት አለ፣ ሲኒማ እንገባለን። ቴሌቪዥኖች ላይ ፕሮግራሞች አሉ፣ እሱንም ቁጭ ላይ እናይ ነበር። አሁን ለምሳሌ እኔ በአብዛኛው ቲክቶክ ላይ ነው፣ የተለያዩ ማህበራዊ ሚዲያዎች ላይ አሳልፋለሁ። እና የዛን ሰዓት ከአጠገብሽን ሰው ላይኖር፣ አይጠበቅም እንዲኖርም አይጠበቅም። ታሳልፊ የምታሳልፊባቸው ግጭቶች አሉ። በዛን ሰዓት ግን የግድ ሰው ትፈልጊያለሽ፣ ልትዝናኝ ማለት ነው። ወይ ደግሞ ቴሌቪዥን ትፈልጊያለሽ። እና ከባድ ነበር የዛን ሰዓት። በአሁን ሰዓት ሁሉ ነገር አቅልሎታል። ከድሮ አንጻር በጣም የተሻለ ነው እና አሁን እኔ ስልኬ ፎርጂ ነው እና ብዙ ነገሮችን ማድረግ ይችላል በስልኬ ማለት ነው። እኔ አሁን አሁን ያለውበትን ጊዜ ነው የተለያዩ እንትኖች ስላሉት፣ አማራጮች ስላሉት ያሁን ጊዜ አስባለሁ። መዝናናት ምትና የራስሽን ብቻ ማለት ስትዝናኝ ሰውን በማትጎጅበት መንገድና ከራስሽ ጋር በተለይ ከቤተሰቦች ጋርም ሊሆን ይችላል። ራስሽን በጠበቅሽ ሃይማኖትሽን ባህልሽን በጠበቀ መንገድ መዝናናት ብትዝናኔ ጥሩ ነው ያለው። ስለዚህ ቴሌኮም ስልካችን ላይ ፈጣን ኢንተርኔት እንትን ማለቱ ለእኛ አስተዋጽኦ አርቡልናል። ሕይወታችንን አቀሎልናል። በመዲናችን አዲስ አበባ በብዛት የሚገኘው ማህበረሰብ በተለይም ደግሞ ወጣቱ እጁ ላይ የሚገኘው ስማርትፎን ነው። አሁን ላይ ጊዜውን የዋጀ የኢንተርኔት አክሰስ በደንብ ያለው ስማርትፎኖች በብዙዎቻችን እጅ ላይ ይገኛል። ታዲያ ስልኮቻችን፣ ባንኮቻችን፣ የመዝናኛ መንገዶቻችን እንዲሁም ደግሞ በርካታ ጥቅምን ይዘውልን የመጡ ናቸው። እንደ ከዚህ ቀደሙ ሰው ለሰው መገናኛ ብቻም አይደሉም። እነዚህ ሁሉ ነገሮች እንዲሆኑ ደግሞ ኢትዮ ቴሌኮም ያመቻቸው ፈጣንና ቀልጣፋ የኢንተርኔት አክሰሶች ዋነኛውን ድርሻ እንዲሁም ደግሞ ትልቁ ሚና ይወስዳሉ። ዛሬም ተንቀሳቀሻል አብሬያቸው ቆይታ ያደረጉቸው ሰዎች በሙሉ ያነሱልኝ ሀሳብ ይህንን ይመስል ነበር። በስልኮቻችን መዝናኛ መንገዶቻችን በርክተዋል፣ ኢትዮ ቴሌኮም ደግሞ ለመዝናናታችን ከፍተኛ አስተዋጽኦ አድርጓል የሚል ሀሳብ ሲያነሱ ቆይተዋል። ለዛሬ ያዝነው ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ ሳምንት የተለያዩ ፕሮግራሞችን እንዲሁ ይዘን በድጋሚ አብረናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን እየመራው ሜቲፋንታውን አብሬያችሁ ቆይታ አደረግኩኝ። እስከ ሳምንት፣ መልካም ሳምንት። መጀመሪያ ስለ ራንሰምዌር ከመግለጫ በፊት ማልዌር የሚባል ነገር አለ። በአጠቃላይ ማልዌር ማለት በኮምፒውተር ፕሮግራሚንግ ቋንቋ የሚሰሩ አፕሊኬሽኖች ወይም ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ሲሰሩ ለአላማቸው ጉዳት እንዲያደርሱ ተብሎ የሚሰሩ ናቸው። ለዚህ ነው ማልዌር የሚባሉት። ማሊሽስ የሚል ስም ያላቸው ሰው ጉዳት የማድረስ እንዲችሉ አድርጎ የሚጻፉ ሶፍትዌሮች ወይም አፕሊኬሽኖች ናቸው ጉዳቱ ለምሳሌ ዳታ ማጥፋት ሊሆን ይችላል፣ ዳታ መቀየር ሊሆን ይችላል፣ ወዘተ ወዘተ እና የተለያዩ አይነት የማልዌር አይነቶች አሉ። ቫይረስ የሚባል አለ፣ ዎርም የሚባል አለ፣ ትሮጃን የሚባል አለ፣ ስፓይዌር የሚባል አለ። ከዛ ውስጥ አንዱ ራንሰምዌር ነው። ስለዚህ ራንሰምዌር ማለት ጉዳት የሚያደርስ ወይም ደግሞ እኩይ ባህሪ ያላቸው አይነት ሶፍትዌሮች፣ አፕሊኬሽኖች ናቸው። አንድ በራንሰም ዌር የተጠቃ ላፕቶፕ ቢኖርሽ ምንድን ነው የሚያደርገው? ራንሰም ዌር ፋይሎችን ሎክ ያደርጋል ወይም ዳታዎችን ሎክ ያደርጋል። አንዳንድ ጊዜ እንደውም ኮምፒውተርሽንም ልትከፍች ስቲ ኮምፒውተርሽን መክፈት እንዳትች ያደርጋል እና ራንሰም ኖት ይመጣል። ልክ ስትከፍችው ይህን ያህል ገንዘብ ክፈይ ይላል። ሶ ዳታሽን ሎክ ያደርገዋል፣ ማንበብ እንዳትች፣ አክሰስ ማድረግ እንዳትችል ያደርጋል። አንድ ሚሊዮን ደንበኛ ያለው አንድ ባንክ ብትወስቺ እና አንድ 15 ሺህ ኮምፒውተሮች ያሉት እና የራሱ የሆነ ኮምፒውተር ኔትወርክ ሲስተም ያለው ብትወስቺ፣ እንዳለ የአንድ ሚሊዮኑም ደንበኞቹን ዳታ ሎክ ያደርገዋል። ካልከፈልክ፣ ይህን ያህል ካልከፈልክ አልከፍትም ይላል። የተለያዩ ኩባንያዎች የራሳቸው ኢሜይል ሰርቨር ይኖራቸዋል አይደል? እና ኢሜይል ይመጣል ለሰራተኞች። ኢሜይል ሲመጣ ያ ኢሜይል ላይ ተያይዞ የሚመጡ ሊንኮች አሉ ማሊሽየስ ሊንክ የሚባል ሚሊንኮች አሉ እነዛን ሊንኮች ክሊክ ስታደርግ ቀጥታ ወደዛ ኔትወርክ ውስጥ ይሰራጫል ራንሰምዌር ነው ማለት ወይም ደግሞ ከኢሜይሉ ጋር ተያይዞ የሚመጡ አታችመንቶች አሉ አታችመንት አሉ እነሱን ዳውንሎድ ስታደርጊ ቀጥታ ይሰራጫል አንዴ አክሰስ ካገኘ አንኦቶራይዝድ የሆነ አክሰስ በአንቺ ኢሜይል አማካኝነት በመግባቱ ትራምስትሽን ኮምፒውተሮች ላይ ይሰራጫል ማለት ነው። ፊሽንግ የሚባል አይነት የጥቃት አይነት አለ። እሱም ሰዎችን ትሪክ ማድረግ ወይም ደግሞ ኢሜይል ሲላክልሽ በተለይ ትኩረት ሳታደርጊ በቸኩለሽ የምታየው ነገር ሲሆን ያሳስትሻል ማለት ወዲያውኑ ክሊክ አድርግ። ለምሳሌ ፓስወርዶን ይቀይሩ የሚል ሊንክ ይመጣል። ፓስወርዶን ለመቀየር ይሄን ሊንክ ንኩ ይላል። ሊንኩን ስትነኪ የቀድሞውን ፓስወርድ አስገቢ ይልሻል። ዋናውን ፓስወርድ አዲሱን ፓስወርድ አስገቢ ይልሻል። ሰው ፓስወርዶች ስንሰጠች ማለት ነው። ተቋማት በተለይ ባክፕ፣ ሮበስት የሆነ ባክፕ ሊኖራቸው ይገባል። የተለያዩ ተቋማት በጣም ክሪቲካል የሆኑ ዳታዎቻቸውን ኦፍላይን ባክፕ ማድረግ መቻል አለባቸው፣ የግድ ማለት ነው። ምክንያቱም ራንሰምዌር አንዳንድ ጊዜ ዳታ ስቲል ያደርጋሉ፣ ይወስዳል፣ ይሰርቃል እንዳለ ሙሉጭ አርጎ ኮፒ አድርጎ ሊወስድ ይችላል። ያጠፈዋል ወዘተ ወስተ ስለዚህ በአካፍ ያስፈልጋል ማለት ነው። ሌላኛው ሰራተኞችን ማሰልጠን ነው። ሁልጊዜ ሰራተኞችን ማሰልጠን በጣም አንድ ኩባንያ የራሱ የሆነ ኢሜል ሰርቨር ይኖረዋል። አለ የሚመጡ ኢሜሎችን ሰራተኛው በደንብ በትኩረት አይቶ እንዲከፍት ከመክፈቱ በፊት ትኩረት እንዲያደርግ፣ የሚመጡ ኢሜሎችን አድራሻውን በደንብ ቼክ እንዲያደርግ፣ ከሚያውቁት ሰው ከሚያውቁት ኩባንያ መሆኑን አለመሆኑን ቼክ ማድረግ ያስፈልጋል። ሊንክ አታችመንት ከመክፈት በፊት ጥንቃቄ ማድረግ ያስፈልጋል። ይሄ ደግሞ በጣም ኦንጎንግ የማይቋረጥ ሁል ጊዜ በየአመቱ 365 ቀን ስልጠና መውሰድ፣ ስልጠና መስጠት፣ ማሳሰቢያዎችን፣ ሪማይንደሮችን መላክ ያስፈልጋል። ማንኛውም ኩባንያ በኮምፒውተር ኔትወርክ ሲስተም ውስጥ ያሉ አፕሊኬሽኖች፣ ሶፍትዌሮችን፣ ኦፕሬቲንግ ሲስተሞችን፣ እነዚህ ሬጉላርሊ አፕዴት ማድረግ አለበት። ሁል ጊዜ አፕዴት ማድረግ አለበት። ኦኬ፣ ጊዜውን እየጠበቀ አፕዴት ማድረግ ያስፈልጋል። ህብረተሰቡም ማወቅ አለበት ማለት ነው። ከማያውቀው ኢሜል የሚመጡ አታችመንቶች ወይም ሊንኮችን መክፈትም ዳውንሎድ ማድረግ የለብን። አሁን በዚህ በ2025 አጠቃላይ አታከርስ የሚባሉት ወይም ደግሞ ሀከርስ የሚባሉት የሳይበር ጥቃት የሚያደርሱት እስከ 30 ቢሊዮን ዶላር ያህል ኪሳራ ያደርሳሉ። በ2025 ማለት ነው። በየ39 ሰከንድ አንድ ጥቃት አድራሽ የሆነ ቦታ ላይ ቁጭ ብሎ የሆነ መስሪያ ቤት ኮምፒውተር ኔትወርክ ሲስተምን ለመስበር ጥረት ያደርጋል። ኤቭሪ ሰርትናይን ሰከንድስ ማለት ነው። ስለዚህ ይሄ ትልቅ እንትን ነው እና ኢትዮጵያ ደግሞ ሙሉ ለሙሉ ዲጂታል ዲጂታይዜሽን ላይ በአጠቃላይ ኦቶሜሽን ውስጥ እየገባች ስለሆነ የዲጂታይዜሽን ፍላጎቱ እንዳለ ሆኖ ጠቀሜታው እንዳለ ሆኖ፣ ጎን ለጎኑ ሴኩሪቲ በጣም ከፍተኛ ጥንቃቄ የሚፈልግ ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክለው ይሆናል። ወይም ለኮምፒውተራችን ሶፍትዌሮች፣ ድረገጾች ለፕሮዳክቲቪቲዎችን የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችን ቆዩ በዛሬ ፕሮግራማችን ላይ የምንመለከተው ሶስት ሶሻል ሚዲያ አፕሊኬሽኖች ያሉ አዲስ ፊቸሮች አይታችሁ ማታውቁት ለእናንተ በጣም ጠቃሚ ናቸው ብዬ የማስበው ነው። እነዚህ ሶሻል ሚዲያ ፕላትፎርሞች ኢንስታግራም፣ ቲክቶክ እና ቴሌግራም ናቸው። እነዚህም አንድ በአንድ ሂድን ፊቸሮች ለእናንተ ጠቃሚ ናቸው ብዬ ማስባቸውን አንድ በአንድ እናያቸዋለን። የመጀመሪያው አፕሊኬሽን እዚህ ፕሮግራማችን ላይ የምመለከተው ቴሌግራም ነው። ቴሌግራም ላይ ሁለት ፊቸሮች አሉ እዚህ ፕሮግራም ላይ ማሳየት የምንፈልገው፣ አንደኛው ኖቲፊኬሽንና ሳውንድ ውስጥ ያለው ሴቲንግ ነው። ሁለተኛው ደግሞ ዴታ ዩሴጅ ላይ ነው። ኖቲፊኬሽን እና ሳውንድ ላይ አንዳንድ ከስተም ፊቸሮች አሉ። ለሰዎች ጠቃሚ ናቸው ብዬ ማስበው አንዳንዴ ስልካችሁን ሳታዩ በኖቲፊኬሽን ሳውንድ የማን ቴክስት እንደገባ ማወቅ እንደምችሉ ታውቃላችሁ በ ቴሌግራም ሴቲንግ ላይ ኖቲፊኬሽን አሳውንድ ሴቲንግ ውስጥ ስትገቡ ያንን ከስተም ኖቲፊኬሽን ሳውንድ ለአንድ ሰው ማድረግ ትችላላችሁ፣ ለተለያየ ሰው ማድረግ ትችላላችሁ፣ ወይም ለግሩፕ ቻትም ማድረግ ትችላላችሁ። ይህንን ሴቲንግም ለማግኘት ቴሌግራም አፕሊኬሽኑን ስትከፍቱት ሴቲንጋችሁ ውስጥ ትገባላችሁ። እዛ ውስጥ ኖቲፊኬሽን አሳውንድ የሚል ሴቲንግ አለ፣ እሱ ውስጥ ትገባላችሁ። ከዛ ውስጥ ፕራይቬት ቻት የሚል ፊት ለፊታን ሴቲንግ አለ፣ እዛ ውስጥ ትገባላችሁ። ከዛ በኋላ አድ ኤክሴፕሽን የሚል ኦፕሽን አለ እሱን ስትመርጡ የምትፈልጉትን ኮንታክት ኖቲፊኬሽን ሳውንዱ መቀየር የምትፈልጉት እዛው ትመርጣላችሁ። የዛን ሰው ኮንታክት ወይም ግሩፕ ቻቱ ስትገቡ የምትፈልጉትን ኖቲፊኬሽን ሳውንድ መክተት ትችላላችሁ። ከዛም በተጨማሪ የዛን ሰው ወይም የዛን ግሩፕ ቻት ቫይብሬሽን አይነቱንም መቀየር ችላላችሁ። ቀጣዩ ሴቲንግ ወይም ፊቸር የምንመለከተው ዴታና ስቶሬጅ ፊቸሩ ነው ቴሌግራም ላይ ያለው። የቴሌግራም አፕሊኬሽን ውስጥ ገብታችሁ ሴቲንግ ውስጥ፣ ከዛ ዴታና ስቶሬጅ የሚለውን ሴቲንግ ከገባችሁ በኋላ ሙሉ ኢንፎርሜሽን ስለ ቴሌግራም ስቶሬጃችሁን ያሳያቸዋል። ይህም ማለት ምንድን ነው ብላችሁ ብትጠይቁ ቴሌግራምን ከጫናችሁ ጀምሮ ምን ያህል ቴሌግራም ዴታ እንደተጠቀመ ማየት ይችላላችሁ። ምን ያህል ስቶሬጅ እንደተጠቀመ ማየት ይችላላችሁ። እነዚህም ስቶሬጆች በምን ምን እንደተቀመጡ አንዳንዶቹ በሚዲያ፣ አንዳንዶቹ በፎቶ፣ አንዳንዶቹ በቪዲዮስ ሁሉን ዲቴይል ኢንፎርሜሽኖች ያስቀምጥላቸዋል። እዚህ ፊቸር ውስጥ ገብታችሁ ማታውቁ ከሆነ እና ቴሌግራማችሁ በጣም ትልቅ ስቶሬጅ የሚይዝበት ዋናው ምክንያት ለብዙ ዓመታት ቴሌግራምን በምትጠቀሙበት ጊዜ ብዙ ፋይሎች ካሽ ሜሞሪ ውስጥ አስቀምጧል። ያ ካሽ ፋይል ሜሞሪው እየጨመረ ሲመጣ የስልካችሁን ስቶሬጅ እያጨናነቀ ይመጣል። ስለዚህ እንደዛ የሆነባችሁ ሰዎች ካላችሁ እዛው ካሹን ክሊር ማድረግ ትችላላችሁ። ያኔ ቴሌግራማችሁን ላይት መሆን ይችላል፣ የስልካችሁም ስቶሬጅ ነፃ ይሆናል። ሌላም ከዚህም በኋላ እንደገና እንዳያጋጥማችሁ ከፈለጋችሁም ስኬጁል የሆነ ክሊር ካሽ ማድረግ ይችላላችሁ። ቀጣይ ፊቸር የምንመለከተው በኢንስታግራምምና በቲክቶክ ላይ ያለ ፊቸር ነው። ይህም ፊቸር የሚባለው ዴታ ሴቨር ይባላል። ብዙ ሰዎች ሶሻል ሚዲያ ተጠቃሚዎች ነን እና በዛ ምክንያት በጣም ዴታ ይጨርስብናል አሁን ዴታ ሴቨር የሚለው ፊቸር ቃሉ እንደሚያስረዳው ዴታችን በጣም እንዳይበላ እነዚህ ሶሻል ሚዲያዎች የሚጠቀመውን ዴታ ሊሚት ያደርገዋል። ይህም የራሱ አድቫንቴጅም ዲስአድቫንቴጅ አለ። ይህንን ለሚፈልግ ሰው ፊቸሩን ማብራት ለሚፈልግ፣ ዴታቹን ሴቭ ለማድረግ እሱን ማድረግ ይችላላችሁ። ግን አንድ የዚህ ፊቸር ኔጌቲቭ ጎኑ የእናንተ ሶሻል ሚዲያ ፕላትፎርም ላይ የምታዩት ቪዲዮ ወይም አፕሎድ የምታደርጉት ቪዲዮ በሎወር ኳሊቲ ፕሪቪው እንድታደርጉት ያደርጋል። ይህም የሚያደርገው ያው መጀመሪያ ላይ እንዳስረዳሁት ዴታ ሴቨሩ ዋናው ዓላማው ብዙ ዴታ እንዳይጠቀም ነው። ስለዚህ ያ ሶሻል ሚዲያ ፕላትፎርም የቪዲዮን ወይም የፎቶን ኳሊቲ የመቀነስ ፕሮባቢሊቲውን ይጨምራል። ስለዚህ ይህንን ፊቸር ማን ይጠቀመዋል ወይም አይጠቀምም ብዬ ለሁለት ከፍያው ነው። ኮንቴንት ክሬተሮች ከሆናችሁና ሆስት የምታደርጉ ከሆነ ዴታ ሴቨርን ኦፍ ብታደርጉት ሬኮሜንድ አደርጋለሁ። ግን ለሌላ ሰዎች ኮንሱመሮች የሆናችሁ በቪዲዮ ኳሊቲው ሃይ ይሁን ሎ ይሁን፣ አዝሎንግ ቢያንስ ዴታችሁ በጣም እንዳይበላ የምትፈልጉ ከሆነ ይህንን ፊቸር ኢኔብል ማድረግ ሬኮሜንድ አደርጋለሁ። ይህንን ፊቸር የምታገኙት በቲክቶክ አፕሊኬሽን ውስጥ ሴቲንጋችሁ ውስጥ ወደ ታች ስትወዱ ዴታ ሴቨር የሚባል ኦፕሽን አለ እዛው ስገቡ ያንን ፊቸር ኢኔብል ወይም ዲስብል ማድረግ ትችላላችሁ። ይህንንም ሴቲንግ ኢንስታግራም ላይ ለምትፈልጉ የኢንስታግራም ፕሮፋይላችሁ ላይ ገብታችሁ ሴቲንግ ውስጥ እገባላችሁ። ከዛ ስር ወረድ ስትሉ ዴታ ዩዜጅ ኤንድ ሚዲያ ኳሊቲ የሚል ሴቲንግ አለ። እዛ ውስጥ እገባላችሁ። እዛ ውስጥ ሁለት ሴቲንግ አለ። አንደኛው ዴታ ሴቨራችሁን ማብራትም ወይም ማጥፋት ትችላላችሁ። ወይም ለኮንተንት ክሬተሮች ቅድም እንዳወራ ነው ሃይ ኳሊቲ ቪዲዮም እና ፎቶ ፖስት እንድታደርጉ ከስር ያለውን ፊቸር ኢኔብል እንድታደርጉ ሬኮሜንድ አድርጋቸዋለሁ። ሶሻል ሚዲያ ፕላትፎርሞች እንደ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ቲክቶክ እነዚህ ሁሉ ሶሻል ሚዲያ ፕላትፎርሞች ሁለት አይነት ተጠቃሚዎች እንዳለ ያውቃሉ። አንደኛው ኮንቴንትን ኮንሱም የሚያደርግ ነው። አንደኛው ደግሞ ኮንቴንትን ክሬት የሚያደርግ ነው። እነዚህን ሁለት ዩዘሮች ለማስተናገድ እነዚህ ሶሻል ሚዲያ ፕላትፎርሞች የተለያየ ፊቸሮች እና ሴቲንጎች አሉ ለእናንተ ኬተር እንዲያደርግላችሁ። ስለዚህ ቀጣይ ፕሮግራም ላይ በነዛ ሁለት ዩዘሮች ከፋፍለን ደግሞ ተጨማሪ ፊቸሮች